ሰላም ጤና ይስጥልኝ። ውድና የተከበራችሁ የአይኒ ቤተሰቦች ሰላማችሁ በያላችሁበት ይብዛልኝ። የዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? አዲስ የሆናችሁ እንኳን ደህና መጣችሁ፣ ነባሮች ደግሞ እንኳን ደህና ቆያችሁኝ። ዛሬ ውሎ የናሳያችሁ አለው ገና ካልገ ያልተነሳውም አጠሪያለች ትንሽዬ የዛሬ ቭሎጌን ነው የማሳያችሁ። ጥሪም አለብኝ፣ እዛም እሄዳለሁ፣ ስራ ማለት ነው። ጎረቤት ጋር እንግዲህ ኢትዮጵያዊ ስትሆኑ ጎረቤት ቤት እየሄዳችሁ ስራ ታግዛላችሁ፣ ለድግስ ለምን ለምን ባህላችን ስለሆነ እዛም እንሄዳለን። ግን ከእንቅልፍ የተነስቼ በመጀመሪያ ቤቴን አስተካክዬ ነው የማውጣው። በጣም ጠዋት ነው። አሁን ኢትዮጵያ 12 ሰዓት ነው፣ በኢትዮጵያ 12 ሰዓት ነው ማለት ነው። በጠዋት ነው የተነሳሁት። በጠዋት እንድትመጭልን ስለተባሉ ማለት ነው ስለተባሉ። ስለዚህ ቪዲዮን ላይክ አድርጉልኝ፣ ላይክ እያረጋችሁ አበረታቱኝ። ድጋፋችሁ አይዞሽ በርቺ ይበሉኝ። የሰው ልጅ መቼም ሁሌም እንደወደቀ አይቀርም፣ የሆነ ጊዜ ላይ መቀየሩ መለወጡም የማይቀር ነው እና ላይክ እያረጋችሁ አበረታቱኝ ይላችኋለሁ። አሁን ወሬ ሰላበዛ ትሩትሩ ብዬ ቤቴን እናስተካክል፣ ከዛ እንሄዳለን ማለት ነው። ቀጥታ ቁርስም ምንም ምንም የለም። እዛ ነው ቁርስም የምበላው እዛ ነው። በቃ በጠዋት ነው መሄድ ያለብኝ ማለት ነው። አብራችሁ ይሁኑ። መጀመሪያ ደረጃ የራሴን ቤት ነው የማጸዳዳው። ለምን ትላንትና ከመንገድ ነበር የመጣሁት። ጫማዬ ልብስ፣ ምን ምን የት እንዳለ ማየት ትችላላችሁ። ስለዚህ መጀመሪያ ቤቴን እናጸዳለን። ከዛ ነው ወደ ሰው ቤት የምንሄደው ማለት ነው። ጋይስ፣ እንዳትታዘቡ እሺ። በመጀመሪያ የተኛንበትን እናነጥፋለን። አልጋ ሳናነስ ሳላነጥፍ ሌላ ስራ መርሳት አልችልም እኔ ማለት ነው። መስራት አልችልም አልጋ ካላነጠፍኩ በጀመሪያ ከዛ አልጋዬን አነጥፋለሁ አልጋውን ትቼው ሌላ ስራ ብሰራ የሰራው ብላ ስለማይመስለኝ ነው። እንግዲህ የብዙዎቻችን ችግር ይመስለኛል። ይሄ ካልጋን የጀመርኩት አልጋዬን አነጥፋለሁ። ከዛ እቃዎቼን አጣጥባለሁ። እንግዲህ ያው ስለማይ መቼ ነው ሳጥብ ማላሳየው። ስለዚህ እቃዎቼን ነው የማጥበው። አሁን ቀጣይ ከዛ ቃይና ጥቤ ጨርሻለሁ። ትንሽ እቃ ናት። አሁን ቤት ወደ አሁን ቤት ነው የምንወለውለው። እሺ፣ ቤታችንን ወልውለን ጨርሰናል። አሁን ቀጥታ ወደ ውጪ ወደ ግቢ ነው የምንወጣው። አሁን ግቢ ልጠርግ ነው። ግቢው እንደምትመለከቱት በጣም ቆሽሿል። በዚህ ጋም እንደዚህ ቆሻሽሽ ብሏል። ስለዚህ ጥርግርግ እናደርጋለን እሺ፣ እንደዚህ ግቢያችንን ጠራርገናል። አሁን ቀጥታ እዚ ጋር እናቃጥላለን። እንደዚህ ቆሻሻው እናቃጥላለን። እንግዲህ የራሳችንን ቤት አጽድተን ነው እንግዲህ ጎረቤት እርዳታ ምንሄደው መጀመሪያ። እሺ ውዶቼ፣ ሊሄድ ነው እዚህ ጋር ተቀያሪ ልብስ እዣለውኝ። ለምን እዛ ልራዳ ስለሆነ የሚሄደው የምቀይረው ልብስ እዣለው። አሁን ቀጥታ ከቤታችን የምንወጣው እንሄዳለን። ደርሻ አለው ደርሻ አለው። የልደት ፕሮግራም ነበረ። በዚህ መልኩ እንግዲህ ዳቦ ላይ ብስኩት ምናምን ደረደርን እና ልደታችንን ፏፏ ብለን አከበርን። እንግዲህ ብዙ ያልገቡ ቪዲዮዎች ይኖራሉ። ለጊዜው ይሄ ነው የገባው። ላይክ አድርጉ፣ ሼር አድርጉ። በሌላ ቪዲዮ ተመልሼ እስከምመጣ ድረስ መልካም ጊዜ። እንግዲህ በዚህ መልኩ ደስ በሚል መልካም ልደት ሀፒ በርዝዴይ ሴና ብለን የሶስት አመቷን ልደት አከብረናል።